አሰላሙ አሌይኩም ወራሕመትላይ ወበረካት ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ አልሐምድሊላሂ። ሰላማችሁ ግዝት በለቤት አዲስ የሆናቸው ሰብስክራይብ ዲዮላ ምልክት መጫን አትርሱ፣ ላይክ ሸር፣ ኮሜንት አድርጉልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጠናል። እንግዲህ ዛሬ ብሩኬና ሀይሚ እንግዲህ እንደምታያቸው ዛሬ ቀለበታቸው ቀን ነው። አምረው ተውበው እንዴ እንዴ እንዴ እንዴ እንዴት ያምሮባቸዋል! እውነት እንግዲህ እኛም ሰርጋቸውን እንጠብቃለን። በጣም አምሮባቸዋልኝ ደስ ይላሉ። እና ዛሬ ቀለበታቸው ቀን ነው። እልል ብለናል እንግዲህ ደስ ብሎናል ማለት ነው። ለዚህ ለወግ ለማዕረግ ያብቃችሁ ፍቅራችሁን አይቀንስባችሁ ነው የምንለው። እውነተኛ ትክክለኛ ፍቅር ላይ ያሉ እነሱ ናቸው ማለት ነው። በጣም ደስ ይላሉ። በጣም ሲያሳዝኑ ማለት ነው የሆነ አላደርስ ይጣሉ ምናምን፣ በጣም ነው የሚያሳዝኑት። እሷም ታሳዝናለች፣ እሱም ያሳዝናል። ቶሎ ነው ልባቸው የሚሰበር ማለት ነው እና እልል ብለናል። እንኳን ደስ ያላችሁ ሀይሚና ብሩኬ ማለት ነው። እንግዲህ እኛም ሰርጋቸውን እንጠብቃለን። ዛሬ እንግዲህ የቀለበት ቀናቸው ነው እና በጣም አምረው ተውበው በፔሎ እሱም ደግሞ እንደምታዩት በሱፍ እምር ብሎባቸዋል፣ ዛሬ ማለት ነው። እኛም እንግዲህ ሰርጉ ተካፋይ ነን፣ እልል ብለናል፣ እንኳን ለዚህ አበቃችሁ ብለናል፣ እኝ ሀይሚና ብሩኬ ማለት ነው። እውነት በነገራችን ላይ በጣም ደስ የሚሉ በሁሉም ነገር በቃ ስራቸው ምናቸው በቃ ሁሉም ፕራንካቸው ምናምን በጣም ደስ ይላል። በቃ ከሁሉም ነገር ወጣ ያላለ ካለባበሳቸው ጀምሮ በጣም ደስ የሚሉ ልጆች ማለት ነው እውነት። ያሁን ያሁን ዩቱበሮች ማለት ነው በጣም ለቀቅ እያደረጉ ነው ማለት ነው። እንደ ሀቅ ከሄድን በጣም በጣም ከልክ በላይ የሄዳችሁ ነው፣ ካለባበሳችሁ፣ ከምናችሁ፣ ካቀራረባችሁ እኔ እንጃ ብቻ ምን እንደምላል አቅምና። ሀይሜና ብሩኬ ደግሞ ማሻላ በጣም ደስ ይላሉ። አሁን ሀይሜ አለባበሷ ምንም ወጣ ያለ ነገር የላትም በጣም ደስ የሚለው ነገር ሙክታራም አለባበሷ ምኗ በቃ ወጣ ያለ አይደለም ማለት ነው። እና ያማረ ሰመረ ትዳር ያድርግላችሁ እላለሁኝ ማለት ነው። እንግዲህ ሁላችንም ደግሞ እንደዚህ አይነት ንጹህ ፍቅር ይስጠል ለሁላችንም እላለሁኝ ማለት ነው። እኛም ደግሞ እንግዲህ ሰርጋችሁ ሰርጋችሁን እንጠብቃለን ማለት ነው። እና ቤተሰቦች እስኪ በሀይሚ ና በብሩኬ እንደዚህ ሆኖ በመምጣታቸው የተደሰታችሁ ላይክ አድርጉ ሁላችሁ ማለት ነው። ላይክ ሼር፣ ኮሜንት አድርጋችሁ ደስታችሁን ገለጹላችሁ፣ ፍቅራችሁን ገለጹላችሁ ማለት ነው። በጣም ደስ ይላሉ እና ያው ሰርጋቸውን እንጠብቃለን እና ብሩኬ ና ሀይሚ ደግሞ ማለት ነው እንደዚህ ወጣ ያለ ነገር ከዚህ በኋላም እስካሁንም አላደረጋችሁም፣ ከዚህ በኋላም እንዳታደርጉ። ሰው ልጅ ሲያገባ ልክ እንደ እንተናህት ማለት ነው የተንብሄት ማለት ነው። እንደ ተንብሄት በቤተሰብ ቤተሰብ እልል ብሎ ደስ በሚል አሁን የተንብሄት ማሻላ ምንም ነገር ሳናይ ግን ሰርጓን ያማረ በቤተሰቦቿ እልል ተብላ እንደዛ ሁና ስላገባች ደስ ይላል ማለት ነው። እና አንዳንዴ ለገንዘብ ወይም ለምናምን ብላችሁ የምታደርጉት ነገር እናንተን ያስወቅሳል፣ ቤተሰብን ያስወቅሳል ማለት ነው። አሁን በነ አብርሽ ብዙ ብለናል፣ በነ አብርሽ እና በነ ሮታ ብዙ ብለናል፣ እኔም ብያለሁ። ለምን ቤተሰብ በሌለበት እንደዚህ ሆኖ መጋባት እንደዚህ ሆኖ? ቀለበት ማሰር እንደዚህ ሆኖ ካባ ጭኖ ምናምን ፔሎ ለብሶ መጋባት በጣም ያስጠላል ማለት ነው። ከባሕላችንም ወጣ ያለ ነገር ነው እና ሌሎቻችሁም ደግሞ እንደዚህ አይነት ነገር አታደርጉ። ወግ ማድረጋችሁን በቤተሰቦቻችሁ ሳሉላችሁ በሕይወት እያሉላችሁ ቤተሰቦቻችሁ በቤተሰቦቻችሁ ላይ ቢሆን ደስ ይላል ማለት ነው። እንደዚህ ወጣ ብሎ ከሰው ሀገር ሂዶ ተጋብቶ ለሌል ተባብለው ምናምን ጨርሶ መጦ እንደገና ደግሞ ቤተሰብን ደግሱልኝና ና ላግባ ማለት ይሄ በጣም ያስጠላል ማለት ነው። አሁን እንግዲህ እኔ በቃ እዚህ በኋላ ሰርጋቸውን ጨርሰው ጫርሰው እንደገና ደግሞ አሁን እዚህ ደግሞ ሁለተኛ ሲጋቡ ለተመልካችም ለምንም ለምንም ደስ አይልም ማለት ነው። መጀመሪያ በቤተሰብ ሆኖ ግን በኋላ ሁለተኛ ከጓደኛ ጋር ድግታቸውን አድርገው ፔሏቸውን ለብሰው ቢጋቡ ምንም ችግር የለም። አሁን እነሱ የዱባይን ጉዟቸውን ማድረግ የነበረባቸው በሁለተኛው ሰርጋቸው ነበረ ማለት ነው። የመጀመሪያ ሰርጋቸውን በቤተሰብ አድርገው የሁለተኛ ሰርጋቸውን ደግሞ በዱባይ ቢያደርጉ ደስ ይል ነበርና እነ ሀይሚ ደግሞ ይሄን ነገር እንዳት አደርጉ የራሳችሁን በቤተሰብ አድርጋችሁ በቃ አሁን ቀለበት አስራችሁ ከሆነ በቤተሰቦቻችሁ ፏብላችሁ ተመርቃችሁ ተደስታችሁ እልል ተብላችሁ ስትወጡ ደስ ይላልና እንግዲህ አላህ በሰላም ሰርጋችሁን ለማየት ያብቃን እኛንም እናንተም ደግሞ ተጋብታችሁ ተደስታችሁ የምናያችሁ ያደርገን ማለት ነው። በጣም ደስ ይላሉ። እውነት እኔ ራሱ ሳየው በጣም ቲክቶክ ላይ አይቼ እየሮጥኩ ነው የመጣሁት ማለት ነው። ቲክቶክ ላይ እኮ በቃ ሰርጋቸው ተጋቡ ምናምን ነው የሚለው ማለት ነው። እና በጣም ደስ ይላል። ያው በብሩኬ ስገባ እኔም ተለቆ አገኘሁትኝ ማለት ነው። እንግዲህ ምኞታችሁን ያሳካላችሁ ነው ምለው። ሁላችሁም ደግሞ እንደዚህ ደግሞ የተመኛችሁ በስደቱ ናችሁ፣ እንዲህ የኢትዮጵያ ዩቱበሮችን የምታዩ በጓደኛ በትዳራቸው እንደዚህ ፏ ብትን ብለው የምናያቸው እኛም ደግሞ አላህ ለሀገራችን አብቅተውን እኛም ለወግ ለማዕረግ ያብቃን፣ እኛም ሰርተን እንደነሱ የምንለወጥ በቃ አላ አደለ። በሀገራችሁ ላይ ተዝናንታችሁ በሀገራችሁ ላይ ወጣችሁ ገብታችሁ ፏ ብላችሁ ምናምን እንደዚህ አይነት አላህ እኛም ጭፈሻችንን ያሳምርልን፣ ሀገራችን በሰላም ያውቃን ማለት ነው። እና ብሩኬ እና ሀይሚ እንግዲህ አላህ ያማረ የሰመረ ትዳር ያደርግላችሁ፣ እንግዲህ የእውነት ያደርግላችሁ፣ የእውነት ሰርግ ያደርገው። እኛም እንግዲህ እውነተኛውን ሰርግ እንጠብቃለን ማለት ነው። እንግዲህ እስኪ ሁላችሁም ፍቅራችሁን ገለጹላቸው ማለት ነው። ሀይሚና ብሩኬ እውነት ከጀመሩ ጀምረው በቃ ደስ የሚሉ ሁለት ጥንዶች እሷ የሆነ ነገር ስትሆንበት እንዴት እንደሚናደድ በቃ እንዴት ስሜታዊ እንደሚሆን፣ እውነተኛ ፍቅር ያለበት ሰው ኮ ወላሂ በጣም ያስታውቃል። በትንሽ ነገር ልቡ ይሰበራል። በቃ ብዙ ነገሮች አሉ የሚያሳልፋቸው፣ ብዙ ነገሮች አሉ እና በጣም ደስ ይላሉ። እሱም ሲቆጣባት እሷ እንዴት እንደምትሆነው፣ እሷ ስትቆጣበት ደግሞ እሱ እንዴት እንደሚሆነው በጣም አንጀት ነው የሚበሉት፣ በነገራችን ላይ ማለት ነው። በጣም ደስ ይላሉ። በቃ ፍቅር ሆነው በደስታ ሲመጡም በቃ እዩኝ እዩኝ ነው የሚሉ በነገራችን ላይ ማለት ነው። እና አላህ ያጣምራችሁ ነው የሚለው እና ሁላችሁም ላይክ ሸር፣ ኮሜንት አድርጉልኝ ቤተሰቦቼ። እንግዲህ የሀይሜና የብሩኬ የምትወዱ የምታከብሩ ሁላችሁም ፍቅራችሁን ግለጹላቸው ማለት ነው። በጣም ደስ የሚሉ ጥንዶች ናቸው። እንግዲህ እኛ ደግሞ ሰርጋቸውን ጠብቃለን። ዛሬ ቀለበታችን አይተን ሰርጋቸውን ጠብቃለን እላችኋለሁ ቤተሰቦች። እና እኛንም ደግሞ በሰላም ለሀገራችን አብቶ ደግሞ ለወግ ለማድረግ ያብቃን ሁላችንንም፣ እንሻ አላህ እላችኋለሁ ቤተሰቦቼ፣ ወዳችኋለሁ፣ ቻው።